ፎይን አሳደው ሊገሉትና ምናምን ይሄ መረን ያለፈ ራሱን የቻለ ህግ አለው። ህጉ ካልተፈጸመ ግን የሚገባውን ደግሞ ያገኛል። ምንም በእናንተ ዘመን ነቢዩ መነካት ሞት ነው። አስታውሱ። የጥምቀት ጊዜ አንድ ዩኒቨርሲቲ ተማሪ የሆኑ ሰዎች ታቦትን ምሳሌ አድርገው በታቦት የመቀለድ ነገር እንትን አሉ ሰሩ ቪዲዮዎች ምናምን አስተላለፉ የሃይማኖት ተቋማት ጉባኤ ያ ቪዲዮ ገና ከመለቀቁ ነው መግለጫ ያወጣው ማሳሰቢያ ያወጣው ክስ እንከሳለን ወደሚል ደረጃ ይሄ የሆነው የሃይማኖቶች ተቋማት ጉባኤ ሳይሆን ጉባኤው የሃይማኖት ተቋም ጉባኤ ሆኗል ግልጽ ልዩነቱ ይገባናል ብዬ አስባለሁ የሃይማኖቶች ተቋማት ሳይሆን የሃይማኖት ተቋም ኢማጂን አሁን በራሱ ብትመለከቱ እዚህ ውስጥ አሁን ኮመንቶችን እያየሁኝ ነው እነዚህ ሰዎች እውቀት የላቸውም። ያስተማሯቸው ስድብ ነው። ማንም ሰው በተሰጠው ብርሃን ልክ ነው ማየት የሚችለው። ስለዚህ አሁን ቆም ብሎ ማሰብ ያለበት ይመስለኛል። በተለይ በዚህ ሃይማኖት ተከታይ የሆናችሁ ሰዎች ለምንድን ነው የእኛ ሰዎች ተሳዳቢ የሆኑት ብላችሁ አስቡ። እውነት ለምንጠየቀው ጥያቄ መልሳተን ነው ወይስ እውቀት ያለው ሰዋተን ነው ብላችሁ እራሳችሁን መርምሩ። እውነቴን ነው የምላችሁ። ስድብ ነው ትምህርቱ። ከተአምረ ማርያም ይጀምራል ስድቡ። ቀሳውስት ብለው ቄስ ተብሎ ትልልቅ ሰዎች ተብለው በሜጋፎን እኮ ወጥተው ስድብ ነው የሚያስተምሩት። እውነት የላችሁም። ሃይማኖታችሁን ለመማር ጊዜ በቅቷችሁ ነው? ከዚያ ለመሳደቢያ ጊዜ ያገኛችሁት። እኔ በዚህ አልናደድም አላዝንምም፣ ግን እነዚህ ሰዎች ይገርሙኛል። በምን አይነት ጭንቅላት ውስጥ ነው ያሉት የሚለው እፎይን ለማሳደው ሊገሉት ምናምናምን ይሄ መረን ያለፈ ራሱን ራሱን የቻለ ህግ አለው። ህጉ ካልተፈጸመ ግን የሚገባውን ደግሞ ያገኛል። ምንም ጥርጥር የለውም። ሰሞኑን እንዳይወጣ ተብሎ እንግዲህ ታግደዋል፣ ምናምን ተብሏል። ነገር ግን እንዳይወጣ መደረግና ክስ ተመስርቶ የሁለት ወር ፍርድ ተፈርዶበት መውጣቱ ማግባብ ስላልሆነ መጅሊሱ ከፍ ባለ ደረጃ ከሲኖዶሱ ጋር ሊያወራ ይገባል። ከዚህ ጎን ለጎን ተያይዞ አሁን ዛሬ ላይ እና ትናንትና አብዮት አደባባይ ወይም ደግሞ በእኛ አገላለጽ ኢድ አደባባይ ላይ አንድ ፕሮግራም ነበረ። የዛሬ ሐምሳ ዓመት አካባቢ አባቱ የመጡ አንድ ፓስተር ወደ ኢትዮጵያ መጥቷል። እኒህ ፓስተር የሚታወቁት ደግሞ እስልምናን በመሳደብ ነው። አጠቃላይ አሜሪካን እንዳይገቡ መታገድ አለባቸው። ሙስሊም የሆነ ሁሉ አሸባሪ ነው ብለው በአደባባይ በሚዲያ የሚናገሩ ሰዎች እዚህ እንዴት መጡ? እዚህ የኢትዮጵያ መንግስትስ እንዴት ተቀበላቸው? አቀባበሉ በዚህ ደረጃ የሆነው ምንድን ነው? የሃይማኖት ግጭት እዚህ ሀገር ላይ እንዲመጣ ይፈለጋል ወይ? በዚህ ደረጃ ስንመለከት ሙስሊሙ ነቃ ብለህ ዓይንህን ገልጠህ ልትከታተል ግድ ይላል። ዓይንህን ገልጠህ። እኔ በነገራችን ላይ ኮመንት የሚያደርጉ ሰዎችን ማገድ አልፈልግም። ማንም ሰው ከነሱ ኮመንት መማር ስላለበት አታግዷቸው። መልስም አትስጧቸው። ማንነታቸውን መግለጽ የሚገልጹት ነው ጭንቅላታቸው ነው። ከዚች ውጪ ሌላ እውቀት የላቸውም። መጽሐፍ ቅዱስ አያውቁም። ቤተክርስቲያን ሄደው አያውቁም ቢሄዱም እዛም የሚያስተምሯቸው አካል አስተማሪዎቻቸውም ተሳዳቢ ስለሆኑ በስድብ የቆመ ሃይማኖት መሆኑን ማንም ሰው ዓለም እንዲያይ ማንንም አታግዱ። የፈለጉትን ነገር እንዲያደርጉ በተለይ ደግሞ መልስ የምትሰጧቸው ወንድሞች መልስ አትስጧቸው። አንድ ልጅ ብቻ ነው አሁን እየበጠበጠ ያለው። ይሄ ብጥብጥ መስሎት ነው ልክ የሱ አይነት ዱር የሱ የእሱ አይነት ምናልባት የዝሙት ልጅ ስለሆነ ነው ይህንን እያደረገ ያለው ከአፋቸው የዝሙት ቃል አይጠፋም። ምክንያቱም እውቀታቸው የተማሩት የመጡበትም ሂደት ዝሙት ስለሆነ የዝሙት ልጅ ከዝሙት ቋንቋ ውጭ የዘለለ ታሪክ ሊያወራ አይችልም። በተቻለ አቅም ይሄ ሰው መከሰስ ብቻ ሳይሆን ተገቢውን እርምጃ ሊወሰድበት እንዲችል ሁሉም ሰው ሊጮህ ይገባል። ሌላኛው ከአገር ይውጣ መውጣቱ ምን ችግር አለው? በተለይ ኢንተርናሽናል በሆኑ ቋንቋዎች እየተናገራችሁ እንዲሁ መውጣቱ ጥሩ ነው። እኔ በዛ እዚህ ሀገር ትንሽ ወደ ኋላ ደከም ያለ ነው እና ያለው ቢወጣ የእጁን የሚያገኝበት ቦታ ነው የሚሄደው እና ፎቶግራፉን በማያያዝ በኢንተርናሽናል ቋንቋዎች በአረብኛም፣ በእንግሊዝኛም በሌሎችም ቋንቋዎች ፈረንሳይኛን ጨምሮ ማንነቱን ልንገልጽበት የሚገባ ነው ብዬ አስባለሁ። የተወደዳችሁ ይህንን የቀጥታ ስርጭት እየተከታተላችሁ የምትገኙ እናንተም በተቻላችሁ አቅም ጥያቄው ከፍ ማለት እንዳለበት እናስብ። ስለ አንድ ግለሰብ አይደለም ማውራት ያለብን፣ ስለ ተአምረ ማርያምና ስለ ኦርቶዶክስ ቤተክርስቲያንም ጭምር ማውራት አለብን። በቤተክርስቲያኒቱ ውስጥ እየተሰጠ ያለው ትምህርት ምንድን ነው የሚለውን ነገር መጅሊሱ መጠየቅ መቻል አለበት። የቤተክርስቲያኒቱ እውቅና የሰጠቻቸው አካላት የሚያስተምሩት ትምህርት ጥላቻና እንደዚሁም ከስድብ ጋር የተቀላቀለ መሆኑ ለምን የሚል ጥያቄ መጠየቅ መቻል አለበት። መጅሊሱ መነጋገር ካለበት ከሃይማኖት ተቋማት ጋር ነው መሆን ያለበት የሃይማኖት ተቋማት በድጋሚ የተመረጡት ሰው ለምንድን ነው ይህኛውንስ ስርዓት ለማስያዝ ክስ እንከሳለን ይሄ ትክክል አይደለም ለማለት አንደበታቸው የተያዘው የምታስታውሱ ከሆነ የዛሬ ሁለት ሳምንት ምናምን አካባቢ ነው በድጋሚ ለሌላው አምስት ዓመት ቀጣዩን አምስት ዓመት እንዲመሩ የተመረጡት በሁሉም የቤተ ክርስቲያንቷ ሚዲያዎች እንኳን ደስ ያላችሁ የሚል እንኳን ደስ ያሉት የሚል መረጃ በፌስቡክ ገጻቸውን ሲለጥፉ ነበረ ምክንያቱም ይሄ ነው እነሱ እንደፈለጉ እንዲዘላብዱ እነሱ እንደፈለጉ እንዲሳደቡ፣ ነገር ግን እነሱ እንዳይነኩ ከለላ ሊሰጥ የሚችል ማለት ነው የሃይማኖቶች ተቋማት ጉባኤ። አሁንም የሃይማኖቶች ተቋማት ጉባኤ መሆን የማይችል ከሆነ ለምን ብለን መጠየቅ ያለብን ወቅት ላይ እንገኛለን። የአንድ ሃይማኖት ጉባኤ ሆኖ መቀጠል የለበትም። ባለተራው የሙስሊሙ ነው እና ይሄ ዋና ጸሐፊነት ሚናውን መጫወት ያለበት ሙስሊም ነው በተራው። በየአምስት ዓመቱ እየተቀያየረ መሆን ሲገባው አንድ ሃይማኖት ላይ ብቻ የሚያጠነጥንበት ምክንያቱ ይሄው ነውና ከነዚያ እንነሳ። ስለ አንድ ተራ ዱርዬ ከማውራት ይልቅ ይሄንን ዱርዬ ስለፈጠረው አካል ማውራት ያለብን ጊዜ ላይ ነን ያለ ነው ብዬ አስባለሁ። ስለ ሃይማኖት ተቋማት ጉባኤ አሁንም መጅሊሱ ሃይማኖት ተቋማት ጉባኤም በደብዳቤ በሚመለከተው ጉዳይ መጠየቅ አለበት፣ ሲኖዶሱንም በደብዳቤ መጠየቅ አለበት። እኔ በሲኖዶሱም በኩል በቀሳውስቶቹም በኩል ይሄንን ሰው ሲቃወሙ ያየሁ አንድም ሰው የለም። ስለዚህ አልተቃወሙትም ማለት ደጋፊዎች ናቸው የሚል ሌላ ምልከታ ሊሰጥ ስለሚችል መጠየቅ አለበት ስለሚችል ሆኖ ሊሆን ይችላል ነገር ግን አላዩት ይሆናል ምናምን በሚል የሞኝነት ብሂል ደግሞ እንደዚሁ ልናልፈው የምንችለው ነገር ነው ብዬ ስለማላስብ ነው። ስለዚህ መጅሊሱ መጅሊሱ ጥያቄው አንድን ግለሰብ መክሰስ አይሆን፣ አንድን ግለሰብ መክሰስ አይሆን። ጥያቄው ከፍ ይበል። እነዚህ ስድቦች የወጡት ከየት ነው ብሎ ይጠይቅ። መጽሐፍቶች ይመርመሩ። እንደ አንድ መጽሐፍ ቅዱስ አካል ነው ተአምረ ማርያምን የሚቀበሉት። ሌሎች መጽሐፎች አሉ። የንጽጽር ወንድም እህቶች በተለይ እያወጡ ገጽ በገጽ ሲተነትኗቸው ሳይ ድንቅ ይለኛል። ይህንንስ አንብቦ የሚቀበል ማህበረሰብ ምንድን ነው ብለን እንድናስብም ያደርገናል። ስለዚህ በመጀመሪያ ደረጃ መከሰስ ወይም መጠየቅ ካለበት ከፍ ባለው ሌቭል ነው እንጂ መሄድ ያለበት አንድን ተራ ግለሰብ፣ አንድን ተራ ዱርዬ ወይም የአእምሮ ዘገምተኛ በመክሰስ እና እሱን በማሳሰር ድል አይገኝም። ድሉ ምንጩን በማድረግ ነው። ምንጩ ከየት መጣ? ረሰላ ላ ስለምን እንደዛ ለመግለጽ ምን መብት አለው? እኛ የሰዎችን ሃይማኖት አንሳደብም። ሃይማኖተኞች ምንም እንደዚሁ ድቤት አደርጋለሁ የሚል ካለ መከራከር እፈልጋለሁ የሚል ካለ ግን ይሄ ትክክል ነው።